በአልሙኒር ቁርኣን አካዳሚ በተጅዊድ በአማርኛ በተሰኘው የዩቲዩብ ቻናል ላይ የሚያቀርበው ልዩ የሆነ ቻሌንጅ አለ። ጀማሪ የሆኑ አስር ተማሪዎችን ለሶስት ወራት በነፃ ተቀብሎ ለማስተማር ያዘጋጀው ልዩ የሆነ ለተጅዊድ በአማርኛ ዩቲዩብ ተከታታዮች የቀረበ ነፃ የቁርኣን ትምህርት እድል ነው። የዚህ እድል ተጠቃሚ ትሆኑ ዘንድ የተጅዊድ በአማርኛ የዩቲዩብ ቻናልን ሰብስክራይብ በማድረግ እንሻላ ቻሌንጁ እንድትጠባበቁ እየጠቆምኳችሁ ምናልባትም ይህንን ቪዲዮ በተለያዩ የሶሻል ሚዲያ ከዩቲዩብ ውጭ እየተከታተላችሁ የምትገኙ ዩቲዩብ ላይ ገብታችሁ ተጁር በአማርኛ ብላችሁ ሰርች በማድረግ ሰብስክራይብ አድርጋችሁ፣ እንዲሁም ቶሎ እንዲደርሳችሁ ኖቲፊኬሽን ምልክቱን በመጫን ኦን አድርጋችሁ እንሻላ ጠብቁን። በኢድኒላህ ተዓላ በነገ ውለት ለሚተላለፈው የቻሌንጅ እናንተም እድለኛ እንድትሆኑ እንሻላ እንድትጠባበቁ እጋብዛለሁ። በተለይም ጀማሪ የሆኑ እህት ወንድሞች የዚህ እድል ተጠቃሚ የሆኑ ዘንድ ቻናሉን ለሌሎችም ሼር እንድታደርጉላቸው እየጠቆምኳችሁ እንሻላ በነገው ዕለት የሚተላለፈው ለአስር ተማሪዎች የነፃ የሶስት ወራት የቁርአን ትምህርት እድል እድለኛ እንድትሆኑ ከወዲሁ እየተመኘሁ እንሻአላህ በትግስት እንድትጠባበቁ ጠይቃለሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱሁ።